ይሄ ማን የመታት? ፊቷ እንደዚህ ቀይ እስኪሆን ድረስ ማለት ነው። የመታቸው ትናንትና ማታ ነው አይደለ? አብርሃም በቃ ስለ ራሱ ይወተቶ ስለ ሩታ ይወተቶ ስለ ሰው መጨነቀ፣ እንግዲህ ቀጥሎበታል። ተመልከቱ፣ እንግዲህ አብርሃም ማለት ይሄ ነው። ጭራሽ በቃ ጭራሽ ስለ ሄርሜላ ማሰብ ጀመረ ማለት ነው። ማን የመታት? ማነው እንደዚህ ያረጋት? ጥብቅና ቆመ ማለት ነው። ባል ሆኗል። ተመልከቱ። ያን ነገር ቢሆን እስካሁን ድረስ ዶሮዋ የሆነ ነገር ቢሆነች በይዚ፣ አብርሃም ትልቁ ድክመቱ በቃ ሴቶችን አሰብት ያደርጋል የፈጠነ ከዛ በኋላ በቃ ባል ነው የሚሆነው ለሁሉም ባል ሆኖ። እንዴት ይችላል እስቲ! ሩታን በዚህ ደረጃ ስትንከባከብ እንኳን አሳየን እስቲ በዚህ ደረጃ ጭራሽ እኮ ልጅቷን ረስቷል። ሩታን እኮ በጭራሽ ረስተሃል። አሁን ላይ የምታደርገው ነገር በቃ ለመወደድ ብቻ ነው የምታረገው ሄርሜላ ፊት መታ፣ እንደዚህ ማድረግ ምናምን፣ እያንዳንዱ ነገር በቃ ለመወደድ ብቻ ነው ያንን አስበ ነው የምትንቀሳቀሰው፣ እንጂ እነዚህ አሁን ቢኒና ፈረንጁ ምንም ጥፋት ባይኖርባት ሄርሜላና ይመታሉ ብዬ አላስብም። ከመሬት ተነስቶ እኮ እብድ አይደሉም የሚመቷት ያጠፋችሁ ጥፋት ስላለ ነው። ልጅቷ ደግሞ እጅግ በጣም ሴረኛ ናት። በቃ ለማጣላት ቆርጣ ነው የተነሳች። እሷም መመታቷ ምንም አልገረማትም። ያው ቢኒን እና ቢኒ ፈረንጁን እና አብርሽን ለማጣላት እንግዲህ ከፍተኛ ጥረት እያደረገች ነው ማለት ነው። ነገ ከነጊ በህክምና ማትመለሰው ነገር አድርገባት፣ ግን ህግ ቦታ መሄድ ይችላል። በቃ ህግ ቦታ መሄድ ይችላል። አብርሃም አብርሃም ጥብቅና የምትቆም ከሆነ ወይም ደግሞ እንደ ባህል የምትጨነቅ ከሆነ እነዚህን ልጆች መክሰስ ትችላለን። ምንም ኖርማል ነው በቃ ሄርሜላም ወደ ህግ መሄድ አለብሽ እንጂ ቀጥታ ወደ አብርሃም የምትመጭበት ምክንያት የለም። ያው አንቺ ነገሩን ስለፈለግሽው ነው። ወደ ህግ እኮ መሄድ አቅቶሽ አይደለም። ግን ምንድነው የፈለግሽው? አብርሃምንና ነቢኔን ለማጣላት በቅጥረት እያደረግሽ ስለሆነ ነው። እሱ ስር ተደብቀሽ አሁን እንግዲህ እነሱን ክፉ ለማስባል፣ እጅግ በጣም መጥፎ ሰው እንደሆኑ ለማስባል እኛ እኮ ከዚህ በፊት ቢኒን ነው የምናውቀው። ሄርሜላን አናውቃትም። ፈረንጁን ከዚህ በፊት እናውቀዋለን። ከአመታት በፊት ነው የምናውቃቸው ምን አይነት ሰዎች እንደሆኑ፣ ምን አይነት ባህሪ እንዳላቸው ምን አይነት ባህሪ እንዳላቸው። እና ሰው ላይ ደግሞ አይደርሱም። በቃ ሰው የሆነ ከደረሰባቸው እንጂ በጭራሽ እንደዚህ አይነት ሰዎችም አይደሉም። በደንብ እናውቃለን። ከዛም ባለፈ ቢያንስ በምን አይነት መንገድ ብታስባት ነው ልጅቷን በዚህ ልክ የምታፈቅራት ነው? በቃ አብርሃም ምንም አይኑ ጋርዳለች። በቃ እሷ እኮ ምንም አታወራም። እዚህ ላይ እንዳያችሁት በቃ ሄርሜላ ምንም ንግግር አታደርግም። በቃ አብርሃም ነው የሚያወራ። አብርሃም ነው የሚከራከርላት። አብርሃም ነው በየሄደችበት ቦታ ፊት ለፊት የምታደርገው አብርሃምን ነው። እሷ የምትፈልገው ነገር ይሄንን ነው። በቃ ፈረንጁንና ቢኒን እንግዲህ ልታጣላ ስለምትፈልግ ያንኑ ነገር ነው የምታደርገው በተደጋጋሚ። ገና ገና ምን አየታችሁ ነው አሁን አብርሃም ብቻውን ይቀራል። ሄርሜላን ይዞ ብቻውን ይቀራል። ከሁሉም ጓደኞቹ ጋር መጣላቱ ማይቀር ነገር ነው። ምክንያቱም አብዛኛው ሰው ማለት ይቻላል አብርሃም ላይ ተስፋ ቆርጧል። በተደጋጋሚ ሲነገረው አይሰማም በጭራሽ። በቃ ልጅቷ ለሱ ምን አይነት እንግዲህ ከሚስትም በላይ ሆናለች። አሁን በዚህ ሰዓት እኮ ሊያሳስብ የሚገባ ስለ ልጅና ስለ ሩታ ጉዳይ ነው እንጂ ስለ ሌላ ሴት ጥብቅና የምትቆምበት ምክንያት ምንድን ነው? ከእሷ ጋር ምንም ግንኙነት የለኝም ካልክ ለምንድን ነው ጥብቅና የምትቆመው? ለምንድን ነው ለእሷ የምትከራከረው? እጅግ በጣም የሚያሳፍር ነገር ነው የሚያደርገው ነገር። ኢቨን እኛን እያስተማረ አይደለም። በዛ ላይ ደግሞ በየቀኑ የምታረገው ምታመጣው ወሬዎች ራሱ አንዳንዴ ያስቀኛል። ወደ ቪዲዮ ራሱ መምጣት የሌለበት ነገር፣ በጥፊ መታችኝ ብላ እንግዲህ ትመጣለች ወደ ቪዲዮ። እጅግ በጣም የሚያሳፍር ነው። ማነህ አንተ? ምንድን ነህ እንዴ? ጆሮዋ ቢደፈን ከነገ ወዲህ አንተ ምን የምታርግላት ነገር አለ እርሽ? በዚህ ጆሮዋ ቢደፈን ባይደፈን፣ የሄርሜላ ልጅቷ በጣም ብልጥ ናት። አብርሃም አንተ ያልገባ ነገር፣ በጣም ብልጥ ናት፣ ልሸጠውላት ትችላለች በቃ ልቸረችር ትችላለች። የሆነ ሰዓት ላይ ጠብቅ። እጅግ የማጠብቀው ነገር ነው የምታየው ከሷ ላይ። ምክንያቱም ልጅቷ በጣም ብልጥናት የምታረገው ነገርም እጅግ በጣም የሚከብድ ነገር ነው። ለአእምሮ ራሱ የሚከብድ ነው። እኔ ከዚህ በፊት ተናግሬ ያለው በተደጋጋሚ አብርሃም ተመለስ፣ እባክን ከእሷ ጋር ያለ ግንኙነት አቁም። ሚስተ ራሱ መከረች። በጣም ብዙ ጊዜ ነው የመከረች ሮታኩ በጣም ብዙ ጊዜ ከሄርሜላ ጋር ያለን ግንኙነት አቁም፣ እሷ የምትሆን ሴት አይደለችም ብላ በተደጋጋሚ ስታወራ ነበር። አንተ በጭራሽ አሰማ የሰውን ሀሳብ አሰማ፣ የራስን ብቻ ነው ይዘን የምትሮጠው። አሁን ሄርሜላም በዚህ ደረጃ ብናያት ተመታ አይደለም ባይዜ የሆነ ጉዳት ከባድ ጉዳት አድርሶባት የሆነ ሰው ብናየት ኖርማል ሊገርመን አይገባም ባይዚ ምክንያቱም ልጅቷ በጣም ሴረኛ ስለሆነች የሆነ ነገር ታረጋለች፣ ማኑ ታስነካለች። አብርሃምን ደግሞ በእርግጠኝነት የሆነ ሰዓት ላይ ማታስበው ነገር ነው የምታመጣብህ። ያንን አሁኑኑ አሁኑኑ አስብበት አብርሃም ባሪሆን እንዳትቀር። እሱን ነው ምፈራለን። አያሳራም ፋሚሊዎች እንዲት ናቸው? ደናናቸ እኔ በቃ ተናዶ ሲመጣ አብርሃም እኔ በጣም የሚያስቀኝ ነገር በቃ ሆቶ ሆኖ ነው የሚመጣ እና የራሱ ጉዳይ እኮ ነው የሚመስለው። ልክ ስታዩት ምናምን የሰው ጉዳይ የራሱ ጉዳይ ራሱ እንደተመታ አይነት ነገር ነው አክትም የሚያደርገው። ራሱ እንደተመታ ራሱ እንደተጎዳ ነገር ነው ስሜቱን የሚያሳየው። እዚህ ጋር በተለይ ሄርሜላ ሲነጓት እንዴት እንደሚናደድ እኔ ሩታ ራሱ ሲመቷት ብትመታ ራሱ በዚህ ደረጃ የሚናደድ አይመስለኝም። መናደድ ብቻ ደግሞ አይደለም እኮ በጣም የሚገርማችሁ፣ እሷንም እትነቁ ከሆነ ካሁን በኋላ ከእኔ ጋራ በቃ ጨርሳችኋል። ከኔ ጋር ጓደኝነት የሚባል ነገር አይኖራችሁም። በቃ እንጣላለን ብሎ ሲናገር እኮ እንደ ባል ነው። እንደ ባል ነው። በቃ አክት ነው የሚያደርገው እንጂ እንደ ጓደኛ፣ ወይ ጓደኛ የሆነ ሰው እኮ ለማስታረቅ ነው የሚሞክረው። ምን ሆናችሁ ነው? የእሷንም ይሰማል፣ የእነሱንም ሰምቶ ለማስታረቅ ነው መሞከር ያለበት እንጂ እንዴት አድርጎ አሁን እሷን ከነካችሁ ከአሁን በኋላ አይኔን እንደነካችሁ ነው የምቆጥረው አይነት ነገር፣ ንግግር፣ እንደዚህ አይነት ንግግር ባይዜ ሩታ ስታይ ምን አይነት ወንድ እንደሆንክ፣ እጅግ በጣም የወረደ አስተሳሰብ እንዳለክ፣ ለሷ ስሜት እንዳላት፣ በተለይ እንግዲህ ለሄርሜላ የተለየ ስሜት እንዳለክ ያንን እያረጋገጥክልን ነው። ያንን ነው በደምብ በተደጋጋሚ ዋሽተን እንደነበረ ነው በደንብ እያሳየከ ያለከው። ምክንያቱም ያንኑ ነገር እየደጋገምክ ነው ምታሳየ በየጊዜው የምታረገው ነገር ሄርሜላ ጋር ስሜት እንዳለክ ያንን ነው የምታስረዳን እንጂ በጭራሽ በጭራሽ፣ የእሷ መጎዳት ይሄን ያህል እንግዲህ አሳስቦ ብቻ አይደለም። እሷ ፊትም ማፈር ማለት እንግዲህ እሷ ፊትም መወደድ ስለምትፈልግ ነው። አብርሃም መወደድ ስለምትፈልግ ማትፈነቅለው ድንጋይ የለም። እጅግ በጣም እኮ ነው የሚገርመው። ጓደኞቹን በሙሉ አሁን ማጣላቷ ትቀጥላለች። በእርግጠኝነት ከሁሉም ሰው ጋራ ነው የምታጣላ። ባዶን ነው የምታስቀርህ። ኪዘንም ሁሉ ነገርን ነው ዜሮ የምታደርገው እቺ ልጅ። ነግሬ ያለው አብርሃም ተመለስ፣ ብትመለስ እየተሻለ ነው። ነጋሽዬን ስማ፣ እነቡዜን ስማ፣ እህትን ስማ እስቲ ወንድምን፣ ኤፍሬምን ስማ። ያልመከረ ሰው የለም፣ የእውነት ያልመከረው ሰው የለም። አብርሃምን ትዳሩ ላይ ቁማር እየተጫወተ ነው። እቺን ልጅ በቃ የህይወት አንድ አካል ማድረግ አችልም፣ በተአምር ልትሆን አችልም ልጅ እንዳላት፣ ባል እንዳላት፣ ባል አግብታ የፈታች ሴት እኮ እንዴ! በምን አንጻር ነው አሁን አንተ ምን ሚዛን ላይ ታስቀምጣለ? አንተም አግብተ መፍታት፣ እሷም አግብታ የፈታችን ሴት ተጋብታችሁ ለመኖር ነው፣ በምን ቋንቋን የምትግባቡት? እጅግ በጣም ያሳፍራል። ይህንን ነው እንግዲህ በተደጋጋሚ ያየሁት። አብርሃም እባክን ተመለስ። ምንም አይጠቅምም። ይሄ እዚህ ጋር ቪዲዮ ይዘህ የምትመጣው ነገር ደግሞ አንዳንዴ፣ ለተመልካችም ክብር ይኑር፣ ለተመልካች ክብር ይኑራችሁ፣ እባካችሁን እንደው ፈጣሪ በፈጠራችሁ፣ እባክን አብራም፣ ይህንን ነው ማለት የምፈልገው። አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።